ሳውዲ አረቢያ ላይ አዲስ ህግ ወጥቷል። እሱም ደግሞ በጣም ለታዋቂ ሰዎች ደግሞ አስደንጋጭ ህግ ሲሆን ሶሻል ሚዲያ ላይ በጣም ተቀውጧል። እንዲሁም ደግሞ ለሰራተኞች ደግሞ በጣም የሚያስደስት ዜና ነው የወጣው። በተለይ ደግሞ ያለ ፍቃዳቸው ይህንን ነገር ማድረግ እንደማይፈልጉ እያስገድዷቸው የነበሩ እህቶች ስላሉ እንዲሁም ደግሞ መብታቸውን ማስከበር እንዲችሉ ለብዙ እህቶች እንዲደርስ ፈልጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም ብያለሁ። ባይቤ እንዴት ናችሁ? ሰላም ናችሁ? ኒጋውል ሰላም ነው። አላህ ሱብሃነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ፣ እንደተለመደው በአዲሱ ባዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ ሳውዲ አረቢያ ላይ አስደሳች ህግ ወጥቷል። እሱም ደግሞ በተለይ ደግሞ ለታዋቂ ሰዎች በጣም አስደንጋጭና በጣም ቀስማቸው የሚሰበር ነገር ነው። ብዙ ሰዎች ይህንን ነገር አይዲያ አድርገው እየተዳደሩበት የነበረ ነገር ሲሆን አሁን ለሰራተኞች ደግሞ አስገድዶ በግድ ያለ ፍቃዳቸው ይህንን ነገር ሲያደርጉባቸው ነበሩ፣ አንዳንድ መዳሞች ማለት ነው። አሁን ግን መብታቸው ተከብሮላቸዋል በጣም ደስ ብሎኛል። በነገራችን ላይ ሳውዲ አረቢያ በጣም የሚያስደስት ህግ ያለባት ሀገር ናት ማለት ነው። ሁሉም ሰው የሚከበርባት የማንም ሀቅ ማይበላበት፣ በተለይ ደግሞ አንዳንድ አረመኔ ሰዎች ካልሆኑ በስተቀር ትክክለኛ ህግ ጋር ከደረሳችሁ መቼም ቢሆን ሀቃችሁ አይበላም ማለት ነውና ህጋዊ ሁኑ አትኑ እዚህ ሀገር ላይ ሀቃችሁ ይከበርላችኋል ማለት ነው። እንደውም በሀገራችን የማይከበርልን ሀቃችን እዚህ ሀገር ግን ትክክለኛ ህግ ነው ያለው ማለት ነውና ሁሉም ሀገር ሁሉም ሀገራት ላይ እንደ ሰውድ አረቢያ ህግ ቢኖርና ሁሉም ህግ እንደ ሰውድ አረቢያ ቢሆን አቤት ደስታ! ወላ በጣም ነው የሚያስደስተው እና እና እንደ ነገርኳችሁ በጣም ታዋቂ ሰዎች ደንግጠዋል ለምን ብዙ ሰዎች ይህንን ነገር እንዳይዲያ አድርገው መተዳደሪያቸው አድርገውት ነበረ አሁን ደግሞ በዚህ ምክንያት ደግሞ ብዙ ሰዎች ህይወታቸው እየተበላሸ ስለሆነ ያንን ነገር ባዩ ቁጥር ሌሎቹም ሰዎች እነዛን ሰዎች እነሱ የሚያደርጉትን ነገር ሌሎችም ሰዎች እያደረጉ ስለሆነ ይህ ነገር መቆም አለበት ብሎ የሳውዲ አረቢያ መንግስት አዲስ ህግ አውጥቶ አጽድጎታል ማለት ነው። ከዚህ በኋላ ያንን ነገር ያለ ፍቃድ ወይም ደግሞ እንትን የሳውዲ አረቢያ ህግ የከለከለውን ነገር አንድ ሰው ሲያደርግ ቢገኝ ያ ሰው እስር ቤት ይገባል ማለት ነው። ይሄ ህግ ከወጣ በኋላ አንዲት ታዋቂ ሴትዮ ሶሻል ሚዲያ ላይ ወታ ያን ነገር አድርጋ አሁን እስር ቤት ነው የምትገኘው ማለት ነው። ረሃፍት ትባላለች። ብዙ እህቶች ምታውቋት ይመስለኛል እና አባቷን አላቅም፣ ግን ራፍ ትባላለች። ቲክቶክ ላይ ወደ ሁለት ሚሊዮን ምናምን ሰው ተከታይ ያላት እንዲሁም ደግሞ ስናፕቻት ላይ ሶስት ሚሊዮን እንዲሁም አምስት ሚሊዮን አላቅም፣ ያን ያክል ብዙ ሰው ነው የሚከታተላት ማለት ነው። እና መንግስት ያልፈቀደውን ነገር አድርጋ አሁን ላይ እስር ቤት ትገኛለች ማለት ነው። አሁን ደግሞ ብዙ ታዋቂ ሰዎች ፈርተው ለህይወታቸው ሰግተዋል ማለት ነው እና እየተነጋገሩበት ነው ያለው። በጣም ብዙ ሰው ደስተኛ ሆኖበታል። በዚህ ቀራር እሱም ምንድን ነው ልትሉ ትችላላችሁ። ሶሻል ሚዲያ ነው። ሶሻል ሚዲያ ላይ ያለ ፍቃዳቸው ሰራተኞቹን እየቀረጹ በየትኛው መጋጣሚ ምንም ስታደርጉ እየቀረጹ ቪዲዮዋቸውን ሶሻል ሚዲያ ላይ ያለ ፍቃዳቸው ሲለቁባቸው የነበሩ መዳሞች ወይም ደግሞ ከነሱ ጋር እንድትሰሩና ቪዲዮ ላይ እንድትገቡ በግድ እያስገቧችሁ እያስገደዷችሁ የነበራችሁ እህቶቼ አሁን ላይ ህጉ ተከብሮላቸዋል ማለት ነው። ሰራተኞቹን እንደ ፍላጎታቸው እንደፈለጉ መዳሞች እየቀረጹ መውጣት አይችሉም። የሰራተኞቹም ሀቅ ይከበር ተብሎ ሰራተኞቻችሁን ሶሻል ሚዲያ ላይ ቀርጻችሁ ብትለቁ ትያዛላችሁ ተብሎ ህጎቷል ማለት እንዲሁም ደግሞ ህጻናቶቹን እየቀረጻችሁ ሶሻል ሚዲያ ላይ የምታወጡ አንዳንድ ሳውዲ አረቢያዎች ይህም ቅጣት አለው ማለት ነው። እንዲሁም ደግሞ የባሏንና የሷን የእሷን ገመና ሶሻል ሚዲያ ላይ አውጥቶ መሰዳደብ፣ ምስጢር መወጣጣት፣ ትዳርን ሶሻል ሚዲያ ላይ አውጥቶ ማራከስ፣ እንዲሁም ደግሞ በቃ ሀብታም ነኝ ብሎ በሀብታቸውን ትልልቅ እንዲ በብሩ በብዙ ብር የገዟቸውን ሻንጣዎቹን ይዘው ወጥተው በቃ እኔ ሀብታም ነኝ በቃ እኔ እኔ ያለኝ ሰው ነኝ ብሎ ይህንን መናገር ራሱ አይቻልም ማለት ነው። ለምን የሌላቸው ሰዎች ይህንን ነገር አይተው ቀስማቸው እንዳይሰበር ማለት ነው። አስባችሁታል? ይህንን ራሱ ማሰቡ ራሱ ወላይ በጣም ነው የተደሰትኩ። የሚያክል ለህዝቡ እንደሚጨነቅ ነው ያየሁት የሳውዲ አረቢያ መንግስት ገብቷቸዋል። ህጻናቶቹም ደግሞ እዚሽ ሶሻል ሚዲያ ላይ አውጥቶ ለሰው አይን መዘርገፍ፣ አስባችሁታል? ደስ የሚሉ ህጻናቶቹን እያወጡ የሰው አይነት አውቃላችሁ፣ ምን ያክል የሰውን ልጅ ህይወት እንደሚያመሰቃቅል በዚህ ምክንያት ደግሞ የብዙ ሰዎችም ህይወታቸው ተበላሽቷል። በካንሰር በሽተኛ ሆኖ ቆንጆ ነኝ እኔ የዚህ ሀገር እንትን የቆንጅና ኔ ከሁሉም ወንዶች እኔ ቆንጆን ያሉ ሁሉ ላይ ብዙ ሰዎች ወንዶች ህይወታቸው ተበላሽቱ፣ ሴቶችም እንደዛው ህጻናቶች ማሻላ። ሁሉም ሰው ማሻላ አይልም ደግሞ አያለው ብሎ አይደለም ባይኑ የሚያየው ማለት ነው። አይነ እናስ የሚባለው ነገር እና እና የህፃናቶቹ ተቀርጸው ሶሻል ሚዲያ ላይ ማውጣት የባልና ሚስት ገመና ሶሻል ሚዲያ ላይ ማውጣት ከተጣሉም ይሁን ሶሻል ሚዲያ ላይ ወጥቶ መሰዳደብ የለም እላችኋለሁኝ። እንዲሁም ደግሞ ሰራተኛ ያለ ፈቃዷን ሶሻል ሚዲያ ላይ ቀርጾ መልቀቅ አይቻልም። ሀታ እሷ ፈቃደኛ ብትሆን ራሱ ሰራተኛዋን ያለ ፈቃዷ በራሷ ጀዋል እንጂ በመዳም ጀዋል ተቀርጻ እንዳትወጣ። አስቡት እንግዲህ እሷ እርግጠኛ ነኝ ከመዳሞቹ ጋር ስትሆኑ በግድ እንጂ ያስገድዷችሁ፣ እናንተ ፈቃደኛ ሆናችሁ ከነሱ ጋር መቀረስ ትፈልጋላችሁ ብዬ አላስብም። ለዛም ነው ይህንን ቪዲዮ እዤላችሁ የመጣሁትና እንደነገርኳችሁ፣ ራሳችሁን አስከብሩ። እምቢ ማለት ትችላላችሁ፣ መብት አላችሁ። እናንተን ደግሞ ቀርጾ በለቀቁ ቁጥር ገራማና እስር ቤት ነው የሚጠብቃቸው ማለት ነው። እንዲሁም ደግሞ ሌላ ምንድን ነው ታውቃላችሁ? በዚህ ጊዜ በጣም አንዳንድ ታዋቂ ሰዎች ከባሎቻቸው ጋር ሲጣሉ እየወጡ የባሎቻቸውን ምስጢር የሚስቶቻቸውን ምስጢር ሶሻል ሚዲያ ላይ አውጥቶ መዘርገፍ፣ መሰዳደብ፣ በቃ ያልሆኑ ነገሮቹን እያደረጉ የነበሩ ብዙ ሳውዲ አረቢያ የሚሰሩ ሳውዲ አረቢያኖች ነበሩ፣ ታዋቂ ሰዎች ማለት ነው። በነዚህ ሰዎች ምክንያት ነው ይህ ነገር እንዲቆም የተደረገው። በጣም ደስ የሚል ነገር ነው እና በተለይ ደግሞ ያሰደስ ያስደስተኝ ነገር ምን እንደሆነ ታውቃላችሁ? እኔ ብር አለኝ ወይም ደግሞ እንትን ማርካ እየለበሱ ወርቅ እየለበሱ ሶሻል ሚዲያ ላይ ወጥቶ እኔ ሀብታም ነኝ እኔ እንዲህ ነኝ እኔ እንዲህ ነኝ ማለት ቀርቷል ማለት ነው። በተለይ ደግሞ ትልልቅ ሻንጣዎቹን በብዙ ብር የተገዙ እንትኖች ሰአቶቹን በብዙ ብር የተገዙ ሻንጣዎቹን በብዙ ብር የተገዙ ጫማዎቹን እየለበሱ እየወጡ ማሳየት አይፈቀድም እላችኋለሁኝ። ዛሬ በጣም ይሄ ነገር እንትን ሲናፈስ ነው ያለው። ለእናንተም ልንገራችሁ ብዬ ነው። ብዙ ልጆች መቀረጽ ሳትፈልጉ በግድ እየቀረጹ የሚያወጧቸው እህቶች እንዳላችሁ ማቃለሁ። እንዲሁም ደግሞ በግድ ወታችሁ ሶሻል ሚዲያ ላይ እንትን በቅይታ እንዲገኝላቸው ብቻ እናንተ እነሱ ለራሳቸው አይወጡም፣ በድምጽ ብቻ እየወጡ እናንተን ፊት ለፊት ያቆሙና የሚያወሩ ሰዎች አሉ ማለት ነው መዳሞች እና ይህ ነገር ሁሉ ቆሟል ማለት ነው። ልጅን ህጻናቶችን እየቀረጹ ሶሻል ሚዲያ ላይ መልቀቅ እንደነገርኳችሁ መዳሞች ደግሞ እናንተን ሰራተኞቹን እየቀረጹ ሶሻል ሚዲያ ላይ መውጣት ቀርቷል። ደግሞ በቃ ብር አለኝ ቢሎ ሶሻል ሚዲያ ላይ ወጥቶ መንትን ማለት በቃ ሰው ላይ ሀረካት ማድረግ ቀርቷል እላችኋለሁኝ። በዚህ መተነሳ ደግሞ አንዳንድ ሳውድ አረቢያ ላይ የሳውድ አረቢያ ዜጋ የሆኑ ልጆቻቸውን እየቀረጹ ባሎቻቸውን እየቀረጹ እንዲሁም ደግሞ ሰራተኞቻቸውን እንዲሁም በቃ ልጆቼ እንዲህ ነው የማሳድገው እንዲህ ነው የማድርገው፣ ልጆቼ እንዲህ ነው የማድርገው እያሉ እየቀረጹ ስናፕሻት ላይ ቲክቶክ ላይ የተለያዩ ቦታዎች ላይ ሲለቁ ነበር። እሱንም እንዲቆም ተደርገዋል ማለት ነው። ስለዚህ አባይቢ አላህ ይጠብቃችሁ። ይህንን ይመስላል ዛሬው ቪዲዮውን ግን ላይክ፣ ሼር ማድረጋችሁን አትርሶ። አመሰግናለሁ።